ሰላም ሰላም ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል የአማረኛ፣ የእንግሊዝኛ፣ የሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላል ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሜትና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛው ማለማት ብትሆኑ በሚመቻችሁ ሰዓት ታች ላይ ባለው ስልክ ተመዝግባችሁ ትምህርታችሁ መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይጀላችሁ የመጣው የአማርኛ ፊደላትን የመጀመሪያ የመጀመሪያዎቹን ብቻ ሙሉ ሰላሳ አራቱ ፊደላቶች። ነገር ግን ሙሉ ስላችሁ እስከ ቤተሰቦቻቸው ሳይሆን የመጀመሪያ ፊደላቶችን ብቻ ይጀላችሁ መጥቻለሁ ማለት ነው። በደንብ ተከታተሉኝ። ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንገባለን። ኦኬ እንግዲህ እዚህ ጋር የምታያቸው እነዚህ እነዚህ የምታያቸው የአማርኛ ፊደላቶች ናቸው። የአማርኛ ፊደላቶች ናቸው ማለት ነው። አሁን እንደዚህ አንብላችኋ አሉ በደንብ ተከታተሉ። ከቻላችሁ እየጻፋችሁ ለመጻፍ ማይመች ሁኔታ ላይ ከሆናችሁ ደግሞ በደንብ እያደርጋችሁ እየተከታተላችሁ ቪዲዮውን እየመለሳችሁ በደንብ አድርጋችሁ ተከታተሉ። ኦኬ አሁን ይቺ ከመጀመሪያ እንጀምራለን። ሀ ለ ሀ እነዚህ ሁለቱ ሀ ይባላሉ። ይችኛዋ ሀሌታ ትባላለች። ይቺ ደግሞ ሀመር ውሃ ትባላለች። ሁለቱም እነዚህ አገልግሎታቸው ተመሳሳይ ነው፣ ነገር ግን የሚለዩት ባጻጻፋቸው። ቀጣይ ቤተሰቦቻቸውን ሳሳያቸው እዚያ ላይ በደንብ ተወያያቸው ይሆናል። ውስጥ ላይ ያሉ ቤተሰቦቻቸው ድምፃቸው ተመሳሳይ ናቸው እንደምታያቸው፣ ግን በቅርጻቸው የተለያዩ ናቸው ማለት ነው። ስለዚህ ሀ ለ ሀ መ ሰ ረ ሰ አሁንም ሁለተኛ ይሳ አለ እኛ ነን ሁለቱም ሰ ይባላሉ። ሸ ቀ በ ተ ቸ ወ ዘ ዣ ደ ጀ ጀ ገ ጣ ጫ ጳ ፀ ፋ። ፀ አሁንም ሁለተኛ አይነት የፀ አይነቶች አሉ። እዚጋ ያችምታዩት ናት። ይቺ ማለት ነው ፀ ፐ ሀ አ አ ኦኬ፣ በጣም አሪፍ አሁን፣ የመጨረሻ ወደታች ወደታች አንዴ እንላለን። ወደታች ወደታች ሀ ሰ ቸ ሀ ሀ ለ ለ

ፀ አ ፈ ፈ ጉድ እንግዲህ እነዚህ እናንተ በደንብ እያደረጋችሁ ደጋግማችሁ እነዚህን ከያዛችሁ በኋላ ደግሞ ስር ስር ላይ ወይም ደግሞ ውስጥ ላይ ያሉ ቤተሰቦቻቸውን ለመያዝ ብዙ አትቸገሩ ማለት ነው። ስለዚህ እነዚህ በደንብ ማጥናት አለባችሁ። ዛሬ ደግሞ ከእነዚህ በተጨማሪ ደግሞ በመጀመሪዋ በሃ በመጀመሪዋ በሃ ፊደል ቃላት መሰረታዊ ይዤላችሁ መጥቻለሁ። አሁን ደግሞ እነሱን እናያለን። የምታያታ በሃን ሃን መነሻ እያደረግነ ቃላት መሰረታ አሁን እናያለን ማለት ነው። እዚህ ጋር የምታዩቸው እነዚህ ሃን መነሻ እያደረግነ የተመሰረቱ ቃላቶች ናቸው። ሃን መነሻ እያደረግነ ማለት ነው። ስለዚህ በደንብ ተከታተሉ። ኦኬ፣ ከመጀመሪያዋ ጀምራለች። ሃ ነች። ሃ ሊ ማ ማ ሀሊማ ሀሊማ ሀሊማ ይላል፣ የመጀመሪያው። ኦኬ። ሁለተኛው ደግሞ ሀ ሃ ና ሀ ና ሃና ሃና። ኦኬ። ሶስተኛ ሀ ሰ ን ን ሃሰን ሃሰን። ኦኬ። ሃ ፍ

ሃ ዘ ን ሃዘን ሃዘን እ እዚህ ጋ ደግሞ ሃ ዲስ ሃዲስ ሃዲስ እን ወደዚኛው ሶስተኛው መስመር ደግሞ ሲመጣ ሃ ብት ሃብት ሃብት ኦኬ ሃ ሃያ ሀያ ሃያ ሀቀኛ ሀቀኛ ሀቀኛ ኦኬ። ከዚህ ጋ ደግሞ ሀሙስ ሃሙስ ሃሙስ እሺ። ወደዚህ ደግሞ ስንመጣ ወደ አራተኛው መስመር ወይም ወደ መጨረሻው ይሄ የመጨረሻ መስመራችን ነው። ሃ ሰት ሃሰት ሃሰት። እሺ፣ ሃይል ሃይል ሃይል። ሃበሻ ሃበሻ ሃበሻ። እሺ፣ እች የመጨረሻዋ ሃምሌ ሃምሌ ሃምሌ ትላለች ማለት ነው። ኦኬ፣ እንግዲህ እንደዚህ እያደረጋችሁ እናንተ በደንብ መለማመድ ትችላላችሁ ማለት ነው። እንግዲህ ዛሬ እንደምታያቸው ይህ ሀ ፊደልን መነሻ እያደረግ እነዚህ እንደምታያቸው እነዚህ ሀ ፊደልን መነሻ እያደረግን ነው ዛሬ ቃላት ምስረታ ይዤላቸው የመጣሁት እዚህ ከ እንደምታያቸው እነዚህ በሀ የሚጀምሩ ቃላቶች ናቸው ማለት ነው። በሀ የሚጀምሩ ቃላቶች። ቀጣይ ደግሞ ለን መንሰን፣ ሁሉን ሌሎችን የአማርኛ ፊደላትን እየተጠቀምን ቃላት ምስረታ እንለማመዳለን ማለት ነው። ዛሬ እንደምታዋቸው የመጀመሪያ ላይ ያየነው ሙሉ ሰላሳ አራቱን ፊደላት የመጀመሪያ የመጀመሪያ ፊደላቶችን ብቻ ማየት ይችለናል። ከዚያ በመቀጠል ደግሞ እዚህ ጋር እንደምታዋቸው እነዚህ ደግሞ ሃ ፊደልን ሃ ፊደልን መነሻ እያደረግን ቃላት መስረታ ተለማምደናል ማለት ነው። ስለዚህ እናንተ እነዚህን በደንብ እያደረጋችሁ ደጋግማቸው ዛሬ ከጀምረን እስከ ፓ ያሉትን የመጀመሪያ የመጀመሪያ ፊደላቶችና ሌላ ደግሞ በሃ ፊደል ቃላት ምስረታ በች መያይተናል ቃላት ቃላት ምስረታ ማየት ይችላናል ማለት ነው። ቀጣይ ሌላም ደግሞ የእንግሊዝኛ ትምህርቶችንም የአማርኛም፣ ሂሳብም ሌሎችም ትምህርቶች ይዤላችሁ እመጣለሁ። እስከዚያው ድረስ መልካም ጊዜ ባይባይ።